ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት ለማሰናከል እየሞከሩ የሚገኙ ኃይሎች አሉ ብለዋል። እነዚህ ኃይሎች አንዳንዴ የጋራ ጥምረት በመፍጠር ኢትዮጵያ ወደ ባህር ጠረፍ እንዳትደርስ ለመከላከል አልመው ይሰራሉ። ሆኖም ግን ሁሉም ጥረቶች አንዳቸው መሰረት የላቸውም ብለዋል። ይህን ያሉት የኢትዮጵያ ፊልድ ማርሻል ብርሃኑ ጅላ መሆናቸው ይታወቃል። በዚህም ጉዳይ የምንላችሁ ነገር አለ ከህንድ አውሮፕላን አደጋ አንድ ሰው በህይወት ሲተርፍ የ241 ሰዎች መሞታቸው ተገለጸ። በዚህም ጉዳይ በዓለም ላይ አስደናቂ የተባሉት ከአደጋ የተረፉት ሰዎችስ ምንድናቸው? ከአደጋው ቀድመው ከመሳፈራቸው በፊት ያጋጠመውና ብዙ ገጠመኞች ያካተተ ዘገባ ይዘናል። ሰላም ጤና ይስጥልን ውድ የኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለእለቱ የተመራረጡ አርዕስተ ዜና ወደ እናንተ ይዘን ቀርበናል። እስከ መረጃው ፍጻሜ ድረስ በአብሮነት እንዲዘልቁ በአክብሮትና በትትና እንጠይቃለን ቤተሰብ ለመሆን ላይክ ሸር ሰብስክራይብ ማድረገውን እንዳይረሱ። ወደ ዕለቱ የመጀመሪያ የዜና ትንታኔ ስናልፍ ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት ለማሰናከል እየሞከሩ የሚገኙ ኃይሎች አሉ ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። እነዚህ ኃይሎች አንዳንዴ በጋራ ጥምረት በመፍጠር ኢትዮጵያ ወደ ባህር በር ጠረፍ እንዳትደርስ ለመከላከል አልመው ይሰራሉ ሆኖም ሁሉም ጥረቶች አንዳቸው መሰረት የላቸውም። ብለዋል መከላከያ ሰራዊቱ የምስራቅ አፍሪካ ቀጠና ሰላም፣ ደህንነት በዘላቂው ለማረጋገጥ ትኩረት እየሰራ ነው። ኢትዮጵያ የባህር በር እንዳታገኝ ከቀጠናው ሀገራት ጋር በትብብር ለመስራት በጋራ ለመበልጸግ ያላሰለሰ ጥረት እያደረገች ትገኛለች። ብለዋል በአሁኑ ወቅት በየብስም ሆነ በባህር የሚቃጡ ትንኮሳዎች የሚመክት፣ እንዲሁም የሀገሪቱ ሉዓላዊነት የሚያስከብር ሰራዊት ገንብተናል። ብለዋል መከላከያ ሰራዊቱና የሀገሪቱ የባህር በር እንዲታገኝና ብቁ የባህር ኃይል እንዲታቋቁም ቁርጠኛ አቋም አለው። ብለዋል ፊልድ ማርሻል ብርሃኑ ጆላ ሳውዲ አረቢያ ጫት ሊያስገቡ የነበሩ በርካታ ኢትዮጵያን በቁጥጥር ስር መዋሏን አስታወቀች። የሳውዱ የጸጥታ አካላት ለሳውዲ ዜና አገልግሎት እንደገለጸው በአሲር ግዛት በኩል ጫት ለማስገባት የሞከሩ 14 ኢትዮጵያውያን ትናንትና በቁጥጥር ስር ውለዋል። እነዚህ ኢትዮጵያውያን ይዘውት የነበረው 260 ኪሎ ግራም ጫትም አብረው በቁጥጥር ስር እንደዋል አስታውቀዋል። በሌላ በኩል አልፋርዛ ግዛት ውስጥ ሌሎች አራት ኢትዮጵያውያን በድምሩ 28 ኪሎ የሆነ ጫት ይዘው በመገኘታቸው መታሰራቸውን አስረድተዋል። እነዚህ ኢትዮጵያውያን በፖሊስ እጅ እንደሚገኙ ገልጸውም ጉዳያቸው በቅርብ ወደ ፍርድ ቤት እንደሚሄድና አግባብ ያለው ፍርድ እንደሚሰጣቸው ማስታወቃቸው አረብ ኒውስ ዘግቧል። ከህንድ የአውሮፕላን አደጋ አንድ ሰው በህይወት ሲተርፍ ሁለት ሁለት መቶ 41 ሰዎች መሞታቸው ተገለጸ። ከህንድ ወደ ለንደን የሚጓዘው የህንድ አውሮፕላን ለበረራ እንደተነሳ ብዙም ሳይቆይ ተከስክሶ የበረራ አስተናጋጆችን ጨምሮ የ241 ሰዎች እንዲሁም በተከሰከሰበት ስፍራ የነበሩ በርካታ ሰዎች ህይወት አልፏል። ከምዕራባዊ ህንድ አህመድ ዳባድ ከተማ የተነሳ ቦይንግ 7878 ድሪም ላይነር አውሮፕላን የሆስፒታል ሕንፃና የህክምና ተማሪዎች ማደሪያ በሚገኝበት መኖሪያ አካባቢ ነው የተከሰከሰው። በዚህም አደጋ በአውሮፕላኑ 11 ኤ የወንበር ቁጥር ላይ ተቀምጦ የነበረ እንግሊዛዊ ዜግነት ያለው መንገደኛ ብቻ በአስገራሚ ሁኔታ ህይወቱ ተርፏል። ግለሰቡ በኋላ ላይ ለቤተሰቡ ሲናገር እንዴት እንደተረፍኩ አላውቅም ብሏል። የህንዱ ጠቅላይ ሚኒስትር ናራንዲ ሞዲ ከቃላት በላይ የሆነ ልብ ሰባሪ ክስተት ነው ሲሉ የገለጹት፣ አደጋው መንስኤ እስካሁን ግልጽ አይደለም። በህንዲ ታሪክ በርካታ በሞቱበት በዚህ አውሮፕላን አደጋ የሞቱት ሰዎች ቁጥርም ሊጨምር እንደሚችል ባለስልጣኑ ገልጸዋል። ኤሮፍ ኢንዲያ የበረራ ቁጥር ኤአይ 171 ከሳር ዳር ቫልቭ ህብ ፓትርል ዓለም አቀፍ የአውሮፕላን ማረፊያ የተነሳው በሀገሪቱ ሰዓት አቆጣጠር ከረፋዱ አምስት ሰዓት ከዘጠኝ የነበረ ሲሆን ከአምስት ሰዓት በረራ በኋላ ለንደን ከጋትሪዊክ አውሮፕላን ማረፊያ ለመድረስ ነበር። ከአውሮፕላኑ 169 ህንዳዊ፣ 53 እንግሊዛዊ፣ 7 ፖርቹጋልና አንድ የካናዳ ዜጎች በአጠቃላይ 230 መንገደኞችና ና 12 የበረራ ቡድኖች አሳፍሮ ነበር የተነሳው። የአካባቢ ፖሊስ ለቢቢሲ እንደዘገበው ከሆነ እስካሁን 204 አስክሬን የተገኘ ነው ሲሆን እነዚህ ሟቾች ግን አውሮፕላኑ ወደቀበት የመኖሪያ አካባቢ የነበረ ይሁን አውሮፕላኑ ውስጥ የነበረው አልታወቀም ብለዋል። ምስሎቹ በአደጋው ስፍራ የአውሮፕላኑ ስብርባሪዎች ወድቀው የአውሮፕላኑ የተወሰነ አካል ሕንፃው ላይ ተቀርቅሮ አሳይቷል። በርካታ ካለቁበት በዚህ አደጋ አንድ ሰው በሕይወት የመትረፍ አስገራሚ ዜናም ዓለም አቀፋዊ ሚዲያ መነጋገሪያ ሆኗል። ከአደጋ የተረፈ እንግሊዛዊ ራማሽ በእግሩ እየተራመደ ወደ አምቡላንስ ሲራመድም ታይቷል። አውሮፕላኑ ከተነሳ ከ30 ሰከንድ በኋላ ከፍተኛ ድምፅ ተሰማ፣ ሁሉም ነገር የሆነው በቅጽበት ነው ሲል ሆስፒታል ውስጥ ሆኖ ለአካባቢው መገናኛ ብዙኃን ስለ ክስተቱ ተናግሯል። አክስቱም ልጅ አጃይ ቫሊንጋ እንዳሉ ራማሽ ደህና መሆኑን ለመግለጽ ወደ ዘመቹ ስልክ ደውሎ ነበር። ሆኖም ግን አብሮ ተሳፍሮ የነበረው ወንድሙ አጃይ የት እንዳለ እንደማያውቅም ተናግሯል። ሐሙስ ዕለት የተከሰተው ይህ አደጋ ለመጀመሪያ ጊዜ እንደ አውሮፓ አቆጣጠር በ2011 በተዋወቀው 7 787 ድሪም ላይን አውሮፕላን በርካታ ሰዎች የሞቱበት ነው። ቦይንግ በመቀመጫው በህንድ አውሮፕላን አደጋ ምርመራ ቢሮ የሚመራው የምርመራ ለመደገፍ ዝግጁ መሆኑን ገልጿል። የአሜሪካና እንግሊዝ መርማሪዎች በብሔራዊ ትራንስፖርት ደህንነት ቦርድ ጋር በመሆን የህንድ ባለስልጣናት ለመርዳት ወደ ህንድ እንደሚጓዙ ገልጿል። የህንድ የሲቪል አቪዬሽን ዳይሬክተር ጄኔራል አውሮፕላኑ ከተነሱ ከሴከንድ በኋላ ወደ አየር ትራፊክ መቆጣጠሪያ ክፍል ደውሎ ነበር ብሏል። ከዚህም በኋላ አየር ትራፊክ ተቆጣጣሪ ጋ ያለው ግንኙነት የተቋረጠ ሲሆን ከአየር ማረፊያው ብዙም ሳይርቅ ተከስክሷል። አውሮፕላኑ የተከሰከሰበት የመኖሪያ አካባቢ አስር ስፔሻላይዝድ የሚደረግባቸው ማዕከላት የያዘ የሕክምና ህንፃዎች የሚገኙበት ነው። የቢቢሲ ዘጋቢ ሳንችን ፒቲቫ በስፍራው ትርምስ እንደሚታይና የአደጋ ጊዜ ሰራተኞች የቀሩትን ሰዎች ለማውጣት እየጣሩ እንደሆነ ገልጸዋል። የጉጅራት የጤና ኃላፊ አውሮፕላኑ የሕክምና ኮሌጅና ሲቪል ሆስፒታል የተማሪዎች ማደሪያና የሰራተኞች መኖሪያ ላይ ማረፉን አረጋግጠዋል። በዚሁ አውሮፕላን አደጋ በታምር የተረፈች ነፍስ ስነሳ በዙሪያ አስክሬኖች ነበሩ። በጣም ነበር የፈራሁት። ተነስቼ ሮጥ ከዙሪያ አውሮፕላን ቁርጥራጮችም ነበሩ። አንድ ሰው ያዘኝና አምቡላንስ ውስጥ አስገብቶ ወደ ሆስፒታል አወጣኝ ሲል ተናግሯል። የእንግሊዝ ዜግነት ያለው ኩምራን ራሚሽ ዛሬ ጠዋት በህንድ በደረሰው አሰቃቂ የቦይንግ 7888 አውሮፕላን መከስከስ አደጋ በታምር ተርፏል። በዚህም በአውሮፕላን ውስጥ ከወንድሙ ጋር ነበር አውሮፕላኑ ካህሙ ዳቢ ከተማ አቅራቢያ 242 ሰዎች እንዳሳፈረ በተነሳ በትንሽ ደቂቃ ውስጥ ነበር የተከሰከሰው። 11 ኤ መቀመጫ ላይ የተቀመጠው ራሻሚድ ማሩ ግን ተአምር በሆነች ሁኔታ ተርፏል። ግለሰቡ ካደጋ በኋላ በእግሩ ላይ አምቡላንስ ሲራመድ የሚያሳይ ተንቀሳቃሽ ቪዲዮ ወጥቷል። ከዚያም በኋላ ሆስፒታል ውስጥ ተገኝቶ ታይቷል። ይህ እንደ ሀገር ውስጥ ሚኒስተር ሆስፒታል ሄደው ጠይቀውታል። የዝም ዜግነት ያለው የእንግሊዝ ዜግነት ያለው ከተነሳ በ30 ሰከንድ ውስጥ ከፍተኛ ድምፅ ሰማን። ከዛ አውሮፕላኑ ተከሰከሰው ሁሉም ነገር በቅጽበት ነው ሆነው ብለዋል። አክሎም ስነሳ በዙሪያ አስክሬዎች ነበሩ፣ በጣም ነበር የፈራሁት። ተነስቼሮት በዙሪያ አውሮፕላን ቁጥራቸው ነበሩ። አንዳንድ ሰው የያዘኝ አምቡላንሱ ውስጥ አስገብቶ ወደ ሆስፒታል አመጣኝ ሲልም ገልጿል። በቤተሰቦቹ በኩል በሰጡት በደረቱ በፊቱ ላይ የተወሰነ ጉዳት እንዳጋጠመው፣ ከዚህም አደጋ እንዴት በህይወት እንደተረፈ በተአምር እንደሆነች ለራሱም ለተአምር እንዴት እንደሆነበትም ገልጿል። በአሁኑ ላይ በሆስፒታል ሕክምና ክትትል እንደሆነ በደህንነትም ሁኔታ እንደሆነ አክሏል። እስካሁን ከአደጋ ሕይወት መትረፍ የታወቀ እሱ ብቻ ነው። ደቂቃዎችን በመዘገይቷ የበርካታ ህይወትን ከቀጠፈው አደጋ የተረፈች ህንዳዊት። በትራፊክ መጨናነቅ ምክንያት በረራ ያመለጣት ህንዳዊት ለበርካቶች ህይወት መጥፋት ምክንያት በሆነው አደጋ አስር ደቂቃ በመዘገያቷ መትረፏን ኤዴት ቲቪ ዘግቧል። ከባለቤቷ ጋር በለንደን ከተማ የምትኖረው ከአደጋ በኋላ በኤንደን ቲቪ ጋር ቃለምልልስ ያደረገችው በሆሮም ቻውስ የእረፍት ጊዜዋን አህማድ አባድ ከሚገኘው ቤተሰቦቿ ጋር አሳልፋ በበረራ ቁጥር 171 ለመብረር ትኬት ቆርጣ ነበር። ሆኖም ግን ወደ አውሮፕላን ማረፊያ እያመራች በነበረበው ከፍተኛ የትራፊክ መጨናረቅ እንዳጋጠማትና አስር ደቂቃ ዘግይቶ አህማድ አባድ አየር ማረፊያ ስትደርግስ ወደ ውስጥ እንዳትገባ መከልከሏን መናደዷ ገልጻለች። ከጥቂት ደቂቃ በኋላ እዛው አየር መንገድ ውስጥ እያለች ወደ ለንደን ልትጓዝበት የነበረው አውሮፕላን መከስከስ ማየቷን ተናግራለች። እስራኤል ለወሰደችው እርምጃ ትጸጸታለች ሲሉ የኢራኑ ፕሬዝዳንት መስዑድ ፔጅኪያን ተናገሩ። የኢራኑ ፕሬዝዳንት በተጨማሪም ኢራናውያንና መሪዎቿ ዝም ማይሉም በማለት የምንወስደው እርምጃ ጠላት ለወሰደው የጅል ተግባር የሚያጸጽት ይሆናል ሲሉ አስጠንቅቀዋል። በተጨማሪም ኢራን ባወጣችው መግለጫ ያጸፋ እርምጃ እንደምትወስድና የዚህ ታሪክ መጨረሻ በኢራናዊ እጅ እንደሚጻፍ ገልጸዋል። ኢራን በመግለጫው አክላ ከኢራን ጋር ጦርነት መጀመር በአንበሳ ጭራ እንደመጫወት ነው ብላለች። ኢራን በተጨማሪም የእስራኤል ጥቃት ለምን የኒውክለርና ሚሳኤል ማበልጸግ ላይ እንድትሳተፍ ዓለም እንዲረዳን አድርጓል ብላለች። በተያዘም ዜና በእስራኤል ጥቃት የኢራኑ አብዮታዊ ዘብ ኤሮስፔስ ኃይል አዛዥ አሊ ሀጂ ዛሂድ መገደሉንም ይፋ ሆኗል።